ወንዶች ከሴቶች ስለሚያስተውሏቸው ነገሮች ስንመጣ እውነታው ከምታስቡት በጣም ይራቅ ነው። በእምሯቸው ውስጥ የእውነት የሚቀሩት መልክና ቆማችሁ፣ መዋቢያችሁ ወይም ያለባበስ ዘይቤያችሁ እንኳን አይደሉም። ወንዶች በጣም ጥልቅ የሆኑ ነገሮችን ያስተውላሉ። እና ሁሉም ነገር ስለ ገጽታ እንደሆነ ስታስቡ ከነበረ ስህተት ብቻ ሳይሆን በግንኙነታችሁ ውስጥ ነገሮች የማይሰሩበት ምክንያት እናንተ ልትሆኑ ትችላላችሁ። በዚህ ቪዲዮ ወንዶች ስለ እናንተ የሚያስተውሏቸው አካላዊ ያልሆኑ ዘጠኝ አስገራሚ እና ጥልቅ እውነታዎችን እንመለከታለን። ይህ በአጠቃላይ ስለ ሁሉም ወንዶች ሳይሆን ለራሳቸው አቀኛ ስለሆኑ ለራሳቸው ዋጋና ክብር ስለሚሰጡና ለእናንተ ትክክለኛና ጤናማ ፍላጎት ስላላቸው ወንዶች ነው። በዚህ ቪዲዮ የምታገኙት ግንዛቤ ምቾት የሚነሳችሁ ከሆነ ይህ ራስን ለማስተዋል እና ትክክለኛ ለውጦችን ለማድረግ ትልቅ ምልክት ነው። እድገት የሚመጣው እውነትን በመጋፈጥ ነው እና የማይመች ቢሆንም ማግኘት የሚገባችሁን ዋጋ ያለውን ሕይወትና ግንኙነቶች ለመገንባት ብቸኛው መንገድ ነው። ለዚህ ቻናል አዲስ ከሆናችሁ ለተጨማሪ አስተማሪና ጠቃሚ ቪዲዮዎች ላይክና ሰብስክራይብ በማድረግ ያማላይ ቤተሰብ ይሆነ ወደ ቪዲዮ አንደኛ፣ በዙሪያሽ ያሉትን ሰዎች እንዴት እንደምትይ፣ አስተናጋጁን፣ ገንዘብ ተቀባዩን፣ ወይም የሥራ ባልደረቦችሽንም እንኳን ቢሆን እንዴት እንደምትይ ወይም እነሱን እንድታስተናግጅበት መንገድ ምንም ለውጥ እንደሌለው ካሰብሽ በጣም ተሳስተሻል። ወንዶች አንድ ሰው ለአንቺ ምንም ጥቅም የማይሰጥ ሲሆን ወይም የምትፈልጉን ሳይፈጽም ሲቀር እንደምትሰጩው ምላሽ ያሉ ትናንሽ ነገሮችን ያስተውላሉ። የምግብ ወይም የቡና ትዕዛዝሽን በተሳሳተ ሰው ላይ ትዕግስት ታጫለሽ። አንድ ሰው በምዝገባ ላይ በጣም ረጅም ጊዜ ሲወስድ ታንሽን ተሽከረክራለች። እነዚህ ትናንሽ አፍታዎች ብዙ ይናገራሉ እና አንድ ነገር ሊያደርግልሽ ለሚችል ሰው ብቻ መልካምነትን የምታሳይ አይነት ሰዎች ለራሳቸው ዋጋ የሚሰጡ ወንዶች ከአንቺ መራቅ ሲጀምሩ አትደነቂ። መስማት ላትፈልግ የምትችል እውነት ነው። ራሱን የሚያከብር ወንድ ለጊዜው ለሱ አስፈላጊ የሆኑትን ሰዎች ብቻ ሳይሆን ሁሉንም ሰው በጨዋነት የምትይዝና የምታስተናግድ ሰው ይፈልጋል። ለሌሎች መራራ ሆነች፣ ለእሱ ግን ጣፋጭ ኩሽ፣ ይህንም በውስጠ ይዋል። ይህ ባለሁለት ፊት ባህሪ ከፍተኛ ዋጋን ወይም አጋሪ መሆን ችሎታን ይገልጽ በራስ ወዳድነትን ይገልጻል ምክንያቱም እሱ በውስጡ አንድ ቀን አንቺ የፈለግሽውን ካልሰጠሽ በዚህ በተመሳሳይ መንገድ እንደምታስተናግጅ በጥልቀት ያውቃል ያስቡልኛል ብለሽ በምታስቢያቸው ሰዎች ችላ ከተባልሽ ወይም ከተታዎች እነሱን መውቀስ አቁሚ እና ሰዎችን የምታስተናግጅበትን መንገድ መፈተሽና ማስተዋልሹ ራስሽን መጠየቅ ጀምሪ መልካምና ደግ የምትሆኙ ትክክለኛውን ነገር ማድረግ ስለሆነ ነው ወይስ በምላሽ የሆነ ነገር ስለፈለግሽ ወንዶች ይህንን ያስተውላሉ እና ብዙም ጊዜ ላንቺ ያላቸውን አክብሮት የሚያጡበት ዝምተኛ ምክንያት ነው ሌሎችን የምትይዥበትና የምታስተናግጅበት መንገድ የባህሪሽ በጣም እውነተኛ ነጸብራቅ ነው እና በራስ ክብርና ቅንነት ጠንካራ አቋም ያላቸው ወንዶች መሰረታዊ መልካም ምግባርን የማይከተልን አጋር አይታገሱም። ይህ ፍጹም ስለመሆኑ ሳይሆን በውስጡ ላንቺ ምንም ነገር በማይኖርበት ጊዜም እንኳን በዙሪያሽ ላሉ ሰዎች እንደምታስቢና እንደምትጨነቂ ስለማሳየት ነው። ሁለተኛ፣ ጭንቀትን ወይም ውጥረትን እንዴት እንደምትቆጣጠሪ ስለ አንድ ሰው ነገሮች እሱ እንዳሰበው ሳይሄዱ ሲቀሩ እንዴት እንደሚሆን ወይም እርምጃ እንደሚወስዱ በመመልከት ብዙ መናገር ትቻለሽ። ወንዶች ለጭንቀት እንዴት ምላሽ እንደምትሰጪ ያስተውላሉ። ነገር ግን የዚህ ምክንያት የማይረበሽ እንድትሆኝ ስለሚጠብቁ ሳይሆን ይህ ከቁጥጥር ውጭ ሳትሆኝ የህይወት ፈተናዎችን የመምራት ችሎታሽን ስለሚያሳይ ነው። ትበሳጫለሽ፣ ሌሎችን ትወቅሻለሽ፣ ወይም በጫና ውስጥ ወድቅያለሽ? ወይስ ለማሰብ ትንሽ ጊዜ ወስደሽ ሁኔታውን በመገምገም ወደፊት ትሄጃለሽ? ማንም ሰው እያንዳንዱ ችግር ወደ ሙሉ ቆስ የሚቀየርን ሰው መታገስ ወይም መቋቋም አይፈልግም። ወንዶች ነገሮች ሲበላሹ ያንቺ ስሜት የቁጤ ማሳረፊያ መሆን አይፈልጉም። እና ብስጭትሽን ሁሉ ወደ ሌሎች የማውረድ ልምድ ካለሽ ወንዶች ራሳቸውን ከአንቺ ማራቅ ቢጀምሩ አትደነቅ። ስሜት ቁጥጥር ከሌለው ሰው ጋር መሆን በጣም አድካሚ ነው እና የዋጅደር እንጂ የሚወስዱት ኪሳራ ዋጋ የሉም ብሎ ይወስናሉ። ግን በቅርቡ በጣም ብዙ ጫና ደርሰውብኛል ብለሽ ታስቢ ይሆናል። ነገር ግን ሁሉም ሰው ይደርስበታል። ልዩነቱ ስለ መቆጣጠር የምትመርጩ መንገድ ነው። ስሜቶችሽ ድርጊቶችሽ እንዲቆጣጠሩ ስትፈቅጂ ጥልቅ ስሜት የሚያሳይ ወይም እውነተኛ ያደርግሽ በዙሪያው ለመሆን አስቸጋሪ ሰው ያደርግሻል። ወንዶች ነገሮችን መቆጣጠርና መረጋጋት የማትችይ ስትሆኝ ያስተውላሉ ነው። ይሄ በአስቸጋሪ ጊዜያት ደጋፊ የሚሆን አጋር መሆን መቻልሽን ወይም አለመቻልሽን እንዲጠይቅ ያደርጋቸዋል። ሶስተኛ ምን ያህል ራሳሽን ብቻ ሀሳቢ እና ተመልካች እንደሆንሽ። እውነቱን ለመናገር በርካታ ሰዎች በተወሰነ ደረጃ ራሳቸውን ብቻ ሀሳቢ እና ተመልካቾች ናቸው፣ ነገር ግን በራስ በመተማመን እና በራስ ውስጥ ሙሉ በሙሉ በመወጥ መካከል ትልቅ ልዩነት አለ። ወንዶች እያንዳንዱ ንግግር፣ እያንዳንዱ ውሳኔና እያንዳንዱ ቅጽበት በአንቺ ዙሪያ ላይ ብቻ ሳይጠነጥን ያስተውላሉ። ያለማቋረጥ ስለ ራስሽ ችግሮች ስለ ራስሽ ስኬቶችና ስለ ራስሽ ፍላጎቶች የምትናገሪ ከሆነ አንድ ወንድ ለረጅም ጊዜ እንዲቆይ አጠብቂ። የሌላውን ሰው ስሜት ወይም ምን እንደሚፈልግ ለመጠየቅ ጊዜ ከማይወስድ ሰው ጋር መሆን በጣም አድካሚ ነው። ግንኙነት ስለ መስጠትና ስለ መቀበል ነገር ግን የምትቀበዩ አንቺ ብቻ ከሆንሽ ወንዶች ያስተውላሉ እና በሱ ቅር ይሰኛሉ። አንድ ወንድ መጀመሪያ ላይ ምንም ላይናገር ይችላል። ነገር ግን ከጊዜ በኋላ የአንቺ በራስ ውስጥ መዋጥ እሱን የበለጠ እንዲርቅ የሚገፋ ይል ይሆናል። ነገር ግን በራስ እየተማመንኩና በግቦች ላይ ብቻ እያተኮርኩ ነው ብለሽ ታስብ ይሆናል። ራስ መተማመን ማራኪ ነው፣ ራስ ወዳድነት አይደለም። ዋጋሽን በማወቅ እና ዓለም በአንቺ ዙሪያ እንዲሽከረከር በመጠበቅ መካከል ትልቅ ግንኙነት አለ። ለሌላው ሰው ፍላጎቶችና ስሜቶች ቦታ መፍጠርና መስጠት ካልቻልሽ ከአንቺ መራክ ሲጀምሩ አትደነቂ። አራተኛ የማዳመጥ ችሎታሽ። ማዳመጥ ራስን ስለመነቅነቅና ለማውራት ተራን ስለመጠበቅ ብቻ እንደሆነ ካስብሽ በተሳሳተ መንገድ እያደረግሽ ነው። ወንዶች በሚናገሩት ነገር ውስጥ እውነት እንዳለሽ ወይም በትኩረት እንደተገኘሽ በደንብ ያስተውላሉ እና ባልተገኘሽ ጊዜም እንደዚሁ። ያለማቋረጥ የምታቋረጭው ከሆነ ንግግሩን ወደ ራስሽ የምትመልሽ ወይም ክፍትና ግልጽ በሚሆንበት ጊዜ ከትኩረት ከወጣሽ የምትናገረው ነገር ለእኔ ምንም አይደለም የሚል ግልጽ ምልክት እያስተላለፍሽ ነው እና ይህን ግልጽ እናድርገው። ይህ ትሁት ስለ መሆን ብቻ አይደለም። ማዳመጥ አክብሮትና ሀሳቢነትን ለማሳየት በጣም መሰረታዊ ከሆኑ መንገዶች አንዱ ነው። አንድን ሰው የእውነት ለማዳመጥ መጨነቅ ካልቻልሽ ለምን በአንችን ኢንቨስት ያደርጋል? ወንዶች በማታዳምጪ ጊዜ ያስተውላሉ። እነህ አድናቆት እንደሌላቸው እና ዝቅተኛ ዋጋ እንዳላቸው እንዲሰማቸው ለማድረግ በጣም ፈጣን ከሆኑ መንገዶች አንዱ ነው። ለመናገር ሁልጊዜ ተራውን የሚጠብቅ አይነት ሰው ከሆንሽ እንዴት እንደምትግባቢ እንደገና ለማሰብ ጊዜ አሁኑ። ማዳመጥ ቃላቶችን ስለ መስማት ብቻ ሳይሆን ከኋላቸው ያለውን ሰው ስለ መረዳት ነው። ወንዶች ጊዜ ወስደሽ የማሰብ ጥያቄዎችን ስጠይቂ፣ ዝርዝሮችን ስታስታውሺ፣ እና ለሚናገረው ነገር የእውነት እንደምታስቢ ስታሳይ ከልብ ያስተውላሉ። አምስተኛ ገደቦችን እንዴት እንደምታከብር ገደቦችን ማክበር አማራጭ አይደለም፣ መሰረታዊ ነው። ወንዶች ጊዜያቸው ቦታቸውና ግለሰባዊነታቸውን ስታከብሩ ያስተውላሉ እና ካላከበርሽም በእርግጠኝነት። ሌላ ሰው ስራ እንደበዛበት ወይም ለራሱ ትንሽ ጊዜ እንደሚያስፈልገው ሳታስቢ ያለማቋረጥ ቴክስት የምትልኪ፣ የምትደውዪ ወይም ትኩረት የምትፈልጊ አይነት ከሆንሽ ትጉ ወይም ልባም እየሆንሽ ሳይሆን አልቃቀብ እየሆንሽ ነው። መታፈን ወይም መጨነቅ የሚሰማው ሰው በመጨረሻ ይርቃል። ይህ እሱ ደንታ የለውም ማለት ሳይሆን የራስ ገዝነትን ከፍ አድርጎ ይመለከታል ማለት ነው። እናንቺም እንዲሁ ልታደርጊ ይገባል። እሱ የት እንዳለ ከማን ጋር እንደሆነ ወይም ለምን ምላሽ እንዳልሰጠውን ጊዜ ለማወቅ የምትፈልግና የምታጂ ከሆነ ፍቅር እያሳየሽ ሳይሆን በራስ አለመተማመንና ድክመትን እያሳየሽ ነው። ወንዶች ይህንን ባህሪ ያስተውላሉ እና ወደ አንቺ እንዲቀርቡ ሳይሆን የመታፈን ስሜት እንዲሰማቸው ያደርጋቸዋል። ጤናማ ገደቦች ስለመተማመን እና ስለመከባበር ናቸው። አንድ ወንድ ለመስራት የትርፍ ጊዜ ማሳለፊያዎችን ለመከታተል ጊዜ ቢፈልግ ወይም በቀላሉ ከራሱ ጋር ለመሆን የሚሆን ገደብ ካስቀመጠ ይህንን በግል አድርጎ መውሰድ ወይም ለመለወጥ መሞከር የአንቺ ስራ አይደለም። ወንዶች ገደቦቻቸው ሲከበሩ ያስተውላሉ ምክንያቱም ብስለትና ስሜታዊ በደህንነትን ያሳያል አጋርነትና ግንኙነትን የሚቆጣጠር ሳይሆን ዋጋ የሚሰጥና የሚያከብር ሰው እንደሆንሽ ይነግራቸዋል ስድስተኛ ምን ያህል እንደምታማረሪ ወይም ቅሬታ እንደምታቀርቢ ማንም ሰው ያለማቋረጥ ቅሬታ ከሚያቀርብ ወይም ከሚያማርር ሰው ጋር መሆን አይፈልግም እና ወንዶች ይህንን ከምታስቢው በላይ ያስተውላሉ እያንዳንዱ ንግግር በስራ ቦታ ላይ በተፈጠረ ስህተት ሕይወት ምን ያህል ፉታይ እንዲሆነች ወይም ሌሎች ሰዎች አንቺ እንዴት እንዳሳዘነሽ ላይ የሚያጠንጥን ከሆነ እየገለጽ ሳይሆን እያዳከምሽ ነው ማማራር ተዛማጅ ወይም ተረጃ ያደርግሽም አድካሚ የሚመስል ቻለንጅ። የምታተኩሪበት ነገር ሁሉ አሉታዊ ወይም ኔጌቲቭ ሲሆን የሚጎደው ስሜትሽ ብቻ ሳይሆን ግንኙነትሽም ነው። ወንዶች በእያንዳንዱ መስተጋብር ውስጥ የአሉታዊነት እንደመና ስታመጫ አስተውላሉ። ይህ አንቺን ለማስደሰት በቂ ነገር በፍጹም ማድረግ እንደማይችሉ እንዲሰማቸው ያደርጋቸዋል እና ከጊዜ በኋላ መሞከር ያቆማሉ። ለምን? ምክንያቱም ያለማቋረጥ ከራስሽ ችግር አንቺን ለማውጣት ከመሞከር ይልቅ መልቀቅና መጡ ይቀላል። ይህ ማለት ግን መፍጨርጨርና ትግሊሽን ማካፈል ወይም ድጋፍ መፈለጋት ሲ ማለት አይደለም። ነገር ግን በማካፈልና በመዋጥ መካከል ልዩነት አለ። ሁልጊዜ ቅሬታ የምታቀርብበት ወይም የምታማረጅበት ነገር የምትፈልጊ ከሆነ አእምሮሽንና አጋሪ ስላንቺ ያለውን አመለካከት ከትክክለኛው ይልቅ ስህተት በሆነው ላይ እንዲያተኩሩ እያሰለጠንሽ ነው። ወንዶች አንዲት ሴት የመፍትሄ አቅጣጫ አስተዋይ እና ጠንካራ ስትሆን ያስተውላሉ እና ምሱን ያደንቁታል። እንዲሁም አንዲት ሴት ለራስ በማዘን ስሜት ውስጥ ስትዋጥ ያስተውላሉ እና ይህ ስሜትና ፍላጎታቸውን ያጠፋዋል። ሰባተኛ ግጭትን እንዴት እንደምትቆጣጠሪ በማንኛውም ግንኙነት ውስጥ ግጭት የማይቀር ነው። ነገር ግን እሱን የምትቆጣጠሪበት ወይም የምታስተናግጅበት መንገድ ግንኙነቱ የሚዳብር ወይም የሚፈርስ መሆኑን ይገልጻል። ወንዶች ነገሮችን ወደ ጩኸት ሳትለውጪ ወይም ነጥብ ለማግኘት ብቻ የማይገናኙ ቅሬታዎችን ሳታነሺ መከራከር የማትች ስትሆኚ ያስተውላሉ። አለመግባባት በሚፈጠርበት ጊዜ የምትጠቀሚበት ስልት ማጥቃት፣ ማዞር፣ ወይም ሙሉ በሙሉ ዝግ መሆን ከሆነ ምንም ነገር እየፈታሽ ወይም እያስተካከልሽ ሳይሆን ችግሩን እያባባሽ ነው። እውነታው ግን ግጭት ስለማሸነፍ ወይም ስለመሸነፍ ሳይሆን የመፍታት ጉዳይ ነው። ወንዶች በእርጋታ ስሜትሽን ስትገልጪ፣ የነሱን አመለካከት ስታዳምጭና፣ መፍትሄ ለማግኘት በጋራ መስራት ስትጭ ያስተውላሉ። ይህ ማለት ግን በሁሉም ነገር መስማማት አለብሽ ማለት አይደለም። ነገር ግን አለመግባባቶችን በብስለትና በአክብሮት መቅረብና ማስተናገድ አለብሽ ካልቻልሽ፣ ግንኙነቱን እየገነባሽ ሳይሆን እያፈረሹ ነው እና ትክክለኛውን ጊዜ ጠብቆ ስለማድረግ መርሳት የለብን። እሱ በሚጨናንቅበት፣ በሚደክምበት ወይም በጉዳዮች በሚዘናጋበት ወቅት ባለ አስቸጋሪ ጊዜያት ከባድ ጉዳዮችን የምታይነሽ አይነት ከሆንሽ እሱ ከአንቺ መራቅ ቢጀምር አትደነቂ። ወንዶች ስለአእምሯቸው ሁኔታ ስታስቢና ከግምት ውስጥ ስታስገቢ ያስተውላሉ እና እሱን ያደንቃሉ። አንጻሮችን ላስትይም ያስተውላሉ እና ከአንቺ ጋር ለመሳተፍ ያላቸውን ፍቃደኝነትና ፍላጎት ያጣሉ። ስምንተኛ ቅድመ የምትሰጫቸውን ነገሮች። ወንዶች በቤት ውስጥ የምታስቀድሙ ቅድመ የምትሰጩን ነገሮች በደንብ ያስተውላሉ እና ድርጊቶችሽ ከቃላቶችሽ ጋር የማይጣጣሙ ከሆነ በትክክል ያለው ግንኙነታቸው አስፈላጊ እንደሆነ ከተናገርሽ እና ነገር ግን በግንኙነታቸው ለኢንቨስት ከማድረግ ይልቅ ስልክሽን በመነካካት ወይም ከጓደኞች ጋር በመውራት ብዙ ጊዜ የሚታጠፊ ከሆነ እሱን ያስተውላል። ድርጊቶች ከቃላት በላይ ጮክ ብለው ይናገራሉ እና ወንዶች ለእነሱ ከምትሰጪው ክሬዲት በላይ አስተዋይ ወይም ታዛቢዎች ናቸው። ሰዎች ለእነሱ ወይም ለራሳቸው ትርጉም ላላቸው ነገሮች ጊዜ ይሰጣሉ። ቅድሚያ የምትሰጫቸው ነገሮች ዋጋ ሰጣሉ ከሚታያቸው ነገሮች ጋር ካልተመሳሰሉ ለራሳቸው ዋጋ የሚሰጡ ወንዶች እንዲቆዩ አጠብቂ ግንኙነቱን ከማሳደግና ከማጠንከር ይልቅ በማህበራዊ ሚዲያ ላይኮች ወይም በራስሽ ፍላጎቶች ብቻ ላይ የበለጠ ኢንቨስት ስታደርጊ ያስተውላሉ። ይህ ማለት ከግንኙነት ውጭ ግቦች ወይም ህይወት ሊኖሮ አይችልም ማለት አይደለም። ነገር ግን ሁልጊዜ እሱ እንደዋለኛ ሀሳብ የሚሰማው ከሆነ ትቶ መሄዱ የጊዜ ጉዳይ ብቻ ነው። ወንዶች ሚዛናዊና ሀሳብ የሆኑ ሴቶች ይሳባሉ። ስራ በሚበዛበት ጊዜም እንኳን ለግንኙነቱ ጊዜ ስትሰጪ ያስተውላሉ። ይህ ስለ ትላልቅ ድርጊቶች ሳይሆን ስለ ወጥነት ነው። ጊዜ መስጠት፣ መገኘትና እሱም ጊዜና ጥረቱን በትክክል ዋጋ መስጠት ከማንኛውም ቃላት በላይ ጮክ ብሎ ይናገራል። ዘጠነኛ የአንቺን ታማኝነት። በመጨረሻም ወንዶች አንቺን ታማኝነት ወይም የእሱን መጓደል ያስተውላሉ። ቃልሽን ታከብሪያለሽ ወይስ ያለማቋረጥ ሰበብ ተፈጥሪያለሽ? መመሪያዎችሽ መሰረት ይዘሽ ትቆሚያለሽ ወይስ እንደሚመለከተ ሰው መሰረት ትለውጫቸዋለሽ? ታማኝነት ስለ አቀኝነት ብቻ ሳይሆን ስለ ውጥነት፣ ስለ አስተማማኝነትና የማይመች ቢሆንም እንኳን ትክክለኛውን ነገር ስለማድረግ ነው። ወንዶች አንድ ነገር ስትናገሪና ሌላ ነገር ስታደርግ ያስተውላሉ። ለእሱ ከጎኑ ለመሆን ቃል ከገባሽና ነገር ግን የተሻለ ነገር በመጣበት ቅጽበት ከሌለሽ እሱን ያስታውሳል። ሌሎችን በስተታቸው የምትነቅፊና ነገር ግን የራስሽን ለማስተዋል ካልቻልሽ ያንን የሚያስተውላል። እናም እነዚህ ትናንሽ የመተማመን ጉድለቶች ከጊዜ በኋላ ግንኙነቱ መሰረት እየሸረሸሩ ይሄዳሉ። ታማኝነት ማራኪ ነው፣ ምክንያቱም አንቺ መሰረት እንዳለሽና እምነት የሚጣልባት መሆንሽ። ወንዶች በሴታቸው ጸንቶ ወደሚቆሙና በውጭ ተጽዕኖች በቀላሉ በማይለወጡ ሴቶች ይሳባሉ። ይህ ፍጹም ስለመሆን አይደለም። ይህ ለራስሽ ሐቀኛ፣ ወጥና እውነተኛ ስለመሆን። ከፍተኛ ዋጋ ያላቸው ወንዶች በመጀመሪያ የሚያስተውላቸው ነገሮች ስለ መልክ ሳይሆን ስለ ባህሪ ናቸው። ሌሎችን ከምታስተናግጅበት መንገድ አንስቶ ጭንቀትና ግጭት እንዴት እንደምትቆጣጠሪ ድረስ እነዚህ ባህርያት አንቺ የእውነት ማን እንደሆነ ያሳያሉ። ይህ ግንዛቤ ምቾት የሚነሳሽ ከሆነ ይህ ራስን ለመገንዘብና ትክክለኛ ለውጦችን ለማድረግ ምልክት ነው። እድገት የሚመጣው እውነትን በመጋፈጥ ነው እና የሚያም ወይም የማያመች ቢሆንም ማግኘት የሚገባንን ዋጋ ያለውን ሕይወትና ግንኙነቶች ለመገንባት ብቸኛው መንገድ ነው። ሁልጊዜ ሀሳብና ፍቅራችሁን በመግለጽ ለምታገዙንና ለምትደግፉን ተወዳጅ አማላይ ቤተሰቦች ሁላችሁንም ከልብ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። የበለጠ ለማወቅ አሁን በስክሪኑ ላይ የሚታዩትን ወይም በዚህ ቻናል ውስጥ ያሉትን ሌሎች ቪዲዮዎችን መልከቱ። ስለ ተከታተላችሁን አመሰግናለሁ። ሰላም።